ሰላም ውድ ተመልካቾቼ እንዴት ናችሁልኝ? በብዙዎቻችሁ ጥያቄ መሰረት ቅንድቤን እንዴት እንደምሰራ ዛሬ አሳያችኋለሁ። እንግዲህ ለበዓል እንደዚህ የሚያምር ደስ የሚል ቅንድ አይነት መስራት ከፈለጋችሁ ትችላላችሁ። እኔ እንግዲህ ማለሙያ ያደለውም ጀስት ራሴ ላይ ፕራክቲስ በማድረግ ያመጣሁት ነገር ነው። ግን ከወደዳችሁት እንግዲህ ብዙዎቻችሁ ስለጠየቃችሁ ይኸው አቅረቤላችኋለሁ። ተመልከቱት። እሺ ይሄን ቅንድብ ለመስራት የምጠቀመው ፋውንዴሽን ያስፈልገኛል። እኔ የምጠቀመው ቦቢ ብራውን ጎልደን ሃኒ ፋውንዴሽን ነው። ብሩሾች እና ኩል አለኝ፣ ቡኒ ኩል ቢሆን ይመረጣል እና ስፖንጅ ደግሞ በኋላ ጽድት ለማድረግ እንዲጠቅመኝ ነው። አሁን እንግዲህ ይሄ በጣም ፊት የቅባት ነገር ካለው ደረቅ እንዲያደርግልኝ ትንሽዬ ፓውደር አድርጌበታለሁ። ወዛማ ከሆነ ፊታችሁ አብሶ ከዛ ደግሞ ጸጉሩን ይህንን ቅንድ ቤን ወደ ላይ በደንብ አድርጌ ያበጥረዋለው። የተፈጥሮ ጸጉራችሁ መጀመሪያ በደንብ አበጥሩት። ከዛ ለመጀመሪያ ጊዜ ከሆነ እንግዲህ ላሳያችሁ እንዴት እንደምታደርጉ። እኔ እንኳን ስለለመድኩት እንደዚህ ሁልጊዜ አላሰምርም፣ ግን ለማድረግ ያህል መጀመሪያ በአፍንጫችን እንደዚህ ትክክል፣ እንደዚህ ሁለት ነጥቦች ማድረግ እንችላለን። ላይ ከሆነ ከተፈጥሮ ቅንድባችን ትንሽ ወደ ግም ወደ አፍንጫችን መጣብልን ማለት ነው። አንድ ነጥብ እናደረጋለን። ከዛ ደግሞ በአፍንጫችን በጎኑ በኩል በሱ ትክክል አንድ እንደዛው ከርቡ ምናገር የሚገናኝበት ቦታ ላይ ማለት ነው፣ እሱ ጋር ነጥብ ማድረግ ትችላላችሁ። ከዛ ደግሞ በአይናችን መጨረሻ ወይም ያፍንጫችን ወይም ያፍንጫ ይሄትላላችሁ፣ ያው በሱ ጫፉ ላይ ደግሞ የመጨረሻው ይሆናል ማለት ነው። እሱ ጋር ምልክት ማድረግ ትችላላችሁ። በዚህ መሰረት አንድ አይነት ቅርጽ እንዲሆን ያመጣል ማለት ነው። ከዛ እንደዚህ አርጌ ማስመር ጀምራለሁ። ኩል ኖርማል ኩል ቢሆን ጥሩ ነው። ይሄኛው የኔ ቡኒነቱን ስለምወደው ነው እንጂ ኖርማል ይሄ ስራ ስኩል ቢሆን በደንብ ተስሎ ጥሩ ነው ማለት መስመሩ በደንብ ጥሩ መስመር፣ ጥርት ያለ መስመር ብታረጉ ጥሩ ነው። ይሄ እውነት ለመናገር እኔ እንደ በጣም ስለመወደው ነው እንጂ፣ ብዙም አላስደሰተኝም። ግን በእንትኑ መሰረት የተፈጥሮ ቅንድባችሁን ከስር ያለውን እየተከተላችሁ ከዛ ያቺ በነጥቧ መሰረት እንደዚህ እናሰምራለን። የላይኛው መስመር ግን ይሄን እንደምታዩት አሁን ይሄኛው ትንሽ ከኖርማል ቅንድቤ የተፈጥሮ ካለበት ወደ አፍንጫ ይመጣ ብያለሁ። ሌላኛውን ግን ትንሽ ከዛኛው ወደ ኋላ ፈቀቅ ብዬ ነው የማሰምረው። ምክንያቱም የሆነ ቦክስ ነገር እንዲመስል አልፈለግኩም። እኩል መስመር ስናሰምር የሆነ የሆነ ደስ አይልም። እኔ እንጃ፣ አልወደውም። እንደዚህ ከርቭ ነገር ለማድረግ እሞክራለሁ ያ አሁን ትንሽ ከርቭ መጥቶልኛል። ከዛ ምንድን ነው የማደርገው ብዙ ድምቅ አድርጌ አይደለም ማደምቀው እንትኑ የምሞላው ጀስት ጸጉር እንደሚመስል አድርጌ ጫር ጫር ነው የማደርገው እና ደግሞ የመጨረሻው ላይክ የጭራው ነገር የሚመስላል አለ እሱ ድምቅ ብሎ፣ ወደፊቱ አካባቢ ሳሳ ሲል ነው የምወደው። ሞር ተፈጥሮም ይመስላል እና ልክ የፊቱ ጋር ስቀርብ ብዙ አላደምቀውም። እንግዲህ እንደዚህ እንደምታዩት እንደ ህንጻ ጉር እንዲመስል ጫር ጫር ጫር ነው ማረገው። የፊቱ ጋር እንደምታዩት ምንም ጸጉር የለኝም፣ ግን ጸጉር ያለ እንዲመስል አብሶ ደግሞ ስራሳችሁ በደንብ የተቀረጸ ከሆነ በቃ ልክ ጫር ጫር ነገር አድርጋችሁ በስሱ በጣም ያልበዛ እንደ ሻዶ ነገር ሲሆን ደስ ይለኛል። ብዙ ጸጉር ሳይኖረው ማለት ነው። አሁን እንደዚህ አረገዋለሁ ከዛ አበጥረዋለሁ እንደዚህ አያችሁት። አሁን በደንብ የሆነ ጸጉር ነገር ቅንድብ ይመስላል አይደል? እንደዚህ ብጠረ ሲል ደግሞ ቡኒ ኩል መሆኑ የሚጠቅመን ደግሞ ምንድን ነው፣ በጣም የሆነ የተጋነነ ጥቁር ሲል በጥቁር ኩል አያምርም። ስለዚህ ቡኒ ኩል ብታረጉ እመርጣለሁ። ከዛ ደግሞ ኮንሲለሬን አወስድና እንግዲህ ጀምራለሁ ማለት ነው። ኮንሲለር ትንሽ ከኖርማል ከፋውንዴሽናችን ነጻ ያለ አንድ ሁለት ነጻ ያለ መሆን አለበት። ለምን ጥርት ብሎ ይታይ ያደርገዋል። እንዳያችሁት ከሆነ ከፊት ለፊት አልጀምርም። ምክንያቱም እንዳልኳችሁ ቅድም የፊት ለፊቱ በጣም እንዲደምቅ አልፈልግም። ላይክ ናቹራል እንዲመስል የፈለግኩት ከዛ ኮንሲለሩን እንግዲህ ትንሽ ወደ ለማዳረስ ሞክራለው፣ ማለት ነጭ ሆኖ እንዳይቀር በደንብ አድርጌ ቀባዋለው ማለት ነው። በቡርሽ ቀባዋለው። አይ ቲንክ ያኛውን ስፖንጁን ብጠቀም ይሻላል። በዚህ ጊዜ ሞረ ጽድት እንዲል ማለት ነው። ከዛ ለፊት ለፊቱ ፓርት ደግሞ ፋውንዴሽን ነው የምጠቀመው ፋውንዴሽኑ እንደምታዩ ከቆዳዬ ጋር ሞር ይመሳሰላል ጎልደን ሃኒ ቦቢ ብራውን በጣም ወደዋለ ሁልጊዜም ሱቻ ነው የሚስማማኝ ከፊቴ ጋር የሚሄደው እንደምታዩ ትንሽ ናቹራል ይመስላል ያኛው ነጭ ነው በጣም ይሄ ግን ያው ከቆዳችን ጋር የራሳችን ፋውንዴሽን ለፍለፊቱ ፓርት ብናደረግ ሞህ ናቹራል ይመስላል። ለላይኛው ፓርት ደግሞ እንዲሁ ፋውንዴሽን ነው የምጠቀመው። በጣም የተጋነነ ነጭ እንዳይሆን ማለት ነው። ፋውንዴሽን ይቀስ አርጌ ቅርጼን እንዳላበላሽ አርጌ በዛም ደግሞ ማቅጠንም ከፈለጋችሁ እያቀጠናችሁ። እኔ ሳየው ወፍሮብኛል ቅንድቧ። አሁን በዚህ ስቴጅ በጣም ወፍራሚ ነው ግን ወዲያው ማስተካከል አልፈለግኩም። ምክንያቱም ያኛው ሁለተኛው ቅንድቤ ምን አይነት እንደሚመጣ መጀመሪያ ሊየው ብዬ ነው። እንደምታውቁት አንድ አይነት አይደለም ቅንድባችን። ምንም ማድረግ አይቻልም። እንግዲህ መንታ አይደሉም ይባላል፣ እህትማማቾች ናቸው ይባላል። መጀመሪያ ያኛውን አየውና መቅጠን ካለብኝ አቀጥነዋለሁ። እንግዲህ እነዚህ ያረኩኝ ጽድት እንዲል አረገዋለሁ ኮንሲለሩ እንግዲህ የሚጠቅመን ስታዩ ጽድት ያደረገዋል በቃ ንጹህ ነገር ያደረገዋል ያምራል ከፊት ለፊቱ ደግሞ እዚህ ጋር ትንሽ ማቅጠን ነገር ፈለግኩኝ ከርቭ ብዙ አልመጣልኝም አይቲንግ ትንሽ ከርቭ ነገር እንዲሆን ፈልጊያለሁ ብዙ ግን መነካካት እንዳልኳቸው አልፈለግኩም ያኛውን ቅንድብ አየውና ከዛ አስተካክለዋለሁ። ብዙ አልቸኩልም። ለመጀመሪያው ቅንድብ ላይ ብዙ ለማቅጠን ቶሎ ብዬ አንዳንዴ በጣም ቀጭን ቅንድብ አረጋለሁ። አንዳንዴ እንደዚህ ወፈር ያለ አሁን ደግሞ በዚህ ጊዜ ሞር ወፍራም ነው ፋሽኑ። ስለዚህ እስኪ እንደዚህ ሊሆውና አስተካክለዋለሁ። እሺ ሁለተኛው ቅንድብ ሰርቼ ጨርሻ ተመለስኩኝ። አሁን እምነት ምን እንዳልኳችሁ ከቅድሙ ጋር ሁለተኛውን ከሰራው በኋላ ሳየው ትንሽ ቀጠ እናረኩት እዛ ጋር ምክንያቱም አንድ አይነት እንዲመጣልኝ። እንዴት እያያችሁት ነው? አላቅም ነው እንደርጉት። ያ አይ ቲንክ ለበዓል እንደዚህ ነው ማረገው። የሀገር ልብስ ምናምን ሲለብስ እንደዚህ ምናምን የሚያምር ይመስለኛል። ያ ቀይ ልፕስቲክ ምናምን ልቀባ ይችላለሁ ለበዓል ምናልባት። ያ ቆንጆ ነው። ከወደዳችሁት ላይክ አድርጉልኝ፣ ኮመንት አድርጉልኝ። ቻው ቻው።